የሚያፈናቸው ሰዎች ወዲያውኑ ለመተንፈስ ይችላሉ ማለት ነው። ስለዚህ ለብዙ ሰው ቀልድ የሚመስል ግን በጣም ትልቅ መድኃኒት ነው። ቤተሰቦች እንግዲህ ዛሬ ደግሞ እንደገና ይዤላችሁ የመጣሁት በሸንኮራ እንዴት አድርጋችሁ አስምን እንደምታክሙ ነው። ባለፈው በማሸት ወይም ደግሞ በህክምናው እንዴት እንደሆነ አሳይቻችኋለሁ። ዛሬ ደግሞ እንግዲህ አስም በተለይ እዚህ ላይ ላፈናችሁ ሰዎች፣ ለዘጋችሁ ሰዎች እንዴት አድርጋችሁ ሸንኮራን ለአስም ትጠቀሙበታላችሁ የሚለውን ነው የማሳያችሁ። እንግዲህ ሸንኮራን ለአስም ሲያፍነን የምንጠቀምበት ሁለተኛው መታሸት ወይ ደግሞ መድኃኒቱን ማግኘት በማንችልበት ጊዜ እንግዲህ ሸንኮራ ካገኘን ያንን ሸንኮራ ምንድን ነው የምናደርገው? እንዲህ እንዳለ እሳት ላይ እንጠብሰዋለን። ከፈለግን በሁለቱም አንደኛው ልጠን አንደኛውን ሳንልጥ ከዛም በኋላ ከላጥነው በኋላ ወይ ደግሞ ሳንልጥ ከጠበስ ነው። በደንብ ስንጠብሰው ምንድን ነው የሚሆነው? ውስጥ ያለው ውሃው በደንብ አድርጎ ይሞቃል። ሲሞቅ ምንድነው የሚሆነው? እዚህ ላይ የሚያፈነንን አክታ ይዞልን ነው የሚወርደው። ስለዚህ የሚያፍናቸው ሰዎች ወዲያውኑ ለመተንፈስ ይችላሉ ማለት ነው። ስለዚህ ለብዙ ሰው ቀልድ የሚመስል ግን በጣም ትልቅ መድኃኒት ነው። ይሄንን መድኃኒት ከዚህ በፊት ለጨጓራ ሳይቻቸዋለሁ አሁን ደግሞ ለአስም ምንድን አድርጋችሁ እንደምትጠቀሙበት ነው እየጠበስኩኝ የማሳያችሁ ይህንን እንግዲህ በደንብ አድርጋችሁ ተከታተሉት በደንብ ተጠቀሙበት ከፈለጋችሁ ፍም ላይ ግማሻችሁ ደግሞ ስቶቭ ላይ እነዚህ አድርጋችሁ ጋዝ ነገር ስለሌለው ሁለቱም ችግር አያመጣም እና አንዳንድ ሰው ልጦ የሚጠብስ አለ አንዳንድ ሰው ደግሞ ከነዚህ የሚጠብስ አለ ከነከፈሩ ስለዚህ ምንድን ነው የምናደርገው ይህንን እያገላበጥን ቀስ ቀስ እያልን እያገላበጥን ካበሰልን በኋላ ልክ ሲያልቅ እንግዲህ ሰዓቱ እንትኑ ውሃው ቸፍ ይላል። የዛኔ ያንን ልጦ በጣም በማያቃጥል ደረጃ ሰውየው ወደ ሆዱ ሲጋ ወይ ደግሞ አፉ ላይ ሳያቃጥለው በሚሆን ሁኔታ ይሄን እንግዲህ እየቆራረጠ እየከታተፉ የሚበሉት ከሆነ እዚህ ደረታቸው ላይ የሚኖረው የአስሜ የሙከስ መጠን እየተጠረገ ይወርድና በቀላሉ መተንፈስ ይችላሉ። በቀላሉ ጥሩ ውጤት ማግኘት ይችላሉ ማለት ነው። ስለዚህ እንግዲህ አሁን እንደምታዩት እዚች ጋር ይሄ የምታዩት ቸፍ ቸፍ የሚለው አሁን ይሄ በቃ ሸንኮራው ለመበላት ደርሷል ማለት ነው። ስለዚህ ይሄንን አንስታችሁ፣ ቆራርጣችሁ በረድ እስኪልላችሁ ትንሽ ጠብቃችሁ፣ አፋችሁ ላይ እንደሚችለው አድርጋችሁ ይሄንን መብላት ነው። ስለዚህ በጣምም ሳይቀዘቅዝ በጣም ሳይሞቅ በትኩስነቱ፣ ስለዚህ ደረት ላይ ያለውን ሙከስ ወይም ደግሞ አክታ ጠራርጎ አርጎ ማስወገድ ይችላል። ፎሎ ማድረጋችሁን አትርሱ። አንዳንድ አስተያየት ካላችሁ እንቀበላለን። ጥያቄም ካላችሁ የቻለውን ያክል ለመመለስ እንሞክራለን። እንግዲህ ቤተሰቦች እስካሁን አብራችሁ ስለቆያችሁ እናመሰግናለን።